ዛሬ የምንመለከተው የዮሐንስ ወንጌል ምዕራፍ 11ን ይሆናል። ይህ በመጽሐፍ ቅዱስ ውስጥ እጅግ ተወዳጅ ከሆኑት ታሪኮች አንዱ ነው። የሚያሳየውም የኢየሱስ የቅርብና የግል ወዳጅ የነበረው አልዓዛር ያለ ዕድሜ ሞት ነው። በዚህ በተፈጠረው እጅግ አሳዛኝ ክስተት ወቅት የኢየሱስን አዛኝነት ርኅራኄ ገጽታም የሚያሳይ ነው። ምንም እንኳን የአልዓዛር እህቶች ማርታና ማርያም አልዓዛር በጠና ታሞ ኢየሱስን በፍጥነት እንዲመጣ ቢጠይቁትም ኢየሱስ ግን አልዓዛር እስኪሞት ድረስ ሆን ብሎ ዘገየ። አልዓዛርን ከሞት በማስነሳቱ ይህን ተአምር አድራጊነቱን ሊያሳይ፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድማውም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ፣ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቷን አልዓዛርም ይወድ ነበር። እንደ ታመምም በሰማ ጊዜ ያን ጊዜ በነበረበት ስፍራ ሁለት ቀን ዋለ። ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ዳግም እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ዳግምም ወደዚያ ትሄዳለህን አሉት። ኢየሱስም መልሶ ቀኑ አስራ ሁለት ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል፣ አላቸው። ይህን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኖም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚል ቶማስ ለባለንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስከ አሁን አራት ቀን ሆኖ ታገኘው። ቢታንያም 15 ምዕራፍ ያህል ወይም 3 ኪሎ ሜትር ማለት ነው፣ ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎቹ ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን፣ ጌታዬ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጠው አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢሞት እንኳ ሕያው ይሆናል። ሕያው የሆነውም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አሁን ጌታዬ ወይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። ይህንንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር። ያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወደ አለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ፣ ከእርሷም ጋር የመጡት የአይሁድ ሲያለቅሱ አይቶ በመንፈሱ አዘነ በመንፈሱ አዘነ የሚለውን በግሪከኛ ኤምብሬ ማዮሜ ይለዋል። ይህም ውስጥ ጥልቅ ማዘንን ያመለክታል። በራሱም ታወከ፣ ወዴት አኖራችሁትም አለ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት የወዳው እንደነበር እዩ አሉ። ከእነርሱ ግን አንዳንዶቹ ይህ የእውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበርን አሉ። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሶ አለ። የሞተውም እህት ማርታ ጌታ ሆይ ከሞት አራት ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስም ብታሚስ የእግዚአብሔርን ክብር እንድታይ አልነገሩሽም ምን አላት። ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለ ሰማኸኝ አመሰግናለሁ። ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ህዝቡ ተናገርሁ አሉ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹን በመገነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። አልዓዛር ክርስቶስ ከሞት ያስነሳው ብቸኛ ሰው ሳይሆን፣ እሱም ሌላ ሁለት ሰዎችን ክርስቶስ ከሞት አስነስቷል። እነዚህም የአልዓዛር የሚታወቅ ታሪክ ነው። በዚህ ታሪክ ውስጥ ልንመልሳቸው የሚገቡ ሁለት ጥያቄዎች፣ አንደኛው ስለ ኢየሱስ ልንመልሰው የሚገባን ነገር ምንድን ነው? ሁለተኛው ይህ ታሪክ ስለ ሞት በተመለከተ የሚያስተምረን ነገር ምንድን ነው? በዚህ ታሪክ ውስጥ ማርታ መጀመሪያ ስለተጠቀሰች ከሁሉም ታላቅ ለትሆን ትችላለች። ከዛ ማርያም ቀጥሎ፣ አልዓዛር ከእነሱ ታናሽ። ስለ ወላጆቻቸው አይጠቀስም። ብዙዎች እንደሚያምኑት በዚህን ወቅት ወላጆቻቸው ሞተው ይሆናል ተብሎ ይገመታል። ይህ ታሪክ እንደሚነግረን ሶስቱም ወጣቶች በአንድ ቤት እንደሚኖሩ ነው። ይህም ቤት የሚገኘው ቢታንያ በሚባል ከተማ ውስጥ ሲሆን ቁጥር 18 እንደሚነግረን ቢታንያ ከኢየሩሳሌም 3 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ከኢየሩሳሌም በስተ ምስራቅ 3 ኪሎ ሜትር ርቀት ላይ ልክ ከደብረ ዘይት ማዶ ላይ ትገኛለች። የከተማውም ስም ቢታንያም በኤብራይስት ቢታንያ ይባላል። ቢታንያ ሁለት የኤብራይስ ቃል ሲሆን ቤት መኖሪያ ሲሆን አኔ፣ ማለት ደግሞ ደሃ ማለት ነው ስለዚህ ቢታንያም ሲተረጎም የደሃ ቤት የሚል ትርጉም አለው። ቢታንያም የተቸገሩ ሰዎች የሚኖርባት ከተማና ና ለተቸገሩ ሰዎች የቤት አቅርቦት የሚደረግበት ከተማ ናት። በታሪኩም እንደምናየው ኢየሱስ በጣም ቅርብ ወዳጃቸው ነው። ዮሐንስም በቁጥር አምስት ላይ እንደጻፈው ኢየሱስ ማርታንና እህቷን አልዓዛርንም ይወድ ነበር ይላል። ይህም የግሪኩ ቃል አጋፔዮ ነው። በዚህም ታሪክ የዚህ ቤተሰብ አካል የሆነው አልዓዛር ታሞ በመማቀቅ ላይ እንዳለ ይነግረናል። ቤቶቹም ከመሞቱ በፊት ኢየሱስ እንዲሰማ ፍልገው መልእክተኛ ይልካሉ። በዚህን ሰዓት ኢየሱስ ዮሐንስ በሚያጠምቅበት ስፍራ በዮርዳኖስ ማዶ ነበር። በአሁኑም ሰዓት ያ ቦታ በዮርዳኖስ ወንዝ ከሞት ባሕር አቅራቢያ በኢያሪኮ ነው። እዚህ ጋር የሚገርመውና የአልዓዛርንም ቤተሰብ ያስደነገጠው የኢየሱስ የቅርብ ወዳጅ አልዓዛር ታሞ ሊሞት እንዳለ በሰማ ጊዜ ኢየሱስ ይህን ሲሰማ ባለበት ሌላ ሁለት ቀን ቆየ ቁጥር ስድስትን ስንመለከት እርሱ ግን እንደታመመ በሰማ ጊዜ በነበረበት ስፍራ ሁለት ቀን ቆየ ይላል። ከዚህ የምናየው ኢየሱስ በምንም ነገር አይጨነቅም ወይም አይደነግጥም። በገሊላ ባሕር ላይ ማዕበሉ ሲነሳ ክርስቶስ እርሱ ግን በስተኋላ በራስጌው ተኝቶ ነበር ይላል። እንደገና በናዝሬት ሲያገለግል ሕዝቡ ሊገድሉት ፈልገው ኮረብታው አፋፍ ላይ ሊገፉት ሲሉ ኢየሱስ በመረጋጋት በሕዝቡ መካከላ አቋርጦ ሄደ። በሕይወታችን መጥፎ ነገር ስንሰማ እንዴት ነው የምንሆነው? የሚያጓጓ ነገር ሲገጥም እንዴት ነው ለነገሩ ያለን ምላሽ? ጳውሎስ በዚህ ጊዜ ምን ማድረግ እንዳለብን አሳይቶናል። በፊልጵስዮስ ምዕራፍ 4 ከቁጥር 6 እስከ 7። የእግዚአብሔር መዘግየት ለክብሩ መገለጫ ነው። ከእግዚአብሔር በምንቀራረብበት ጊዜ ከዓለማዊ ፍርሃትና ጭንቀት እንላቀቃለን። እግዚአብሔር በእኛ የጊዜ ሰሌዳ ሳይሆን ሁልጊዜ በራሱ ሰዓት ነው የሚሰራው። አልዓዛር እንደታመመ የሰማ ጊዜ ወደ ማርያምና ማርታ ለመሄድ በተጨማሪ ሁለት ቀናት የዘገየበት ምክንያት አልዓዛር እንዲሞት ጊዜ ለመስጠት ነበር። እናም ከነበረበት ቦታ ከመነሳቱ በፊት ሁለት ቀን ጠበቀ። እሱ ከነበረበት ቢያንስ የሁለት ቀን መንገድ ነው። ኢየሱስ እዚያ ሲደርስ በታሪኩ ላይ እንዳነበብነው አልዓዛር ከሞተ አራት ቀናት ሆኖት ነበር። እንዲህ ያደረገው እግዚአብሔር የሚያገኘው ክብርና ተአምራቱ በሰዎች ላይ የሚኖረው ተጽዕኖ የበለጠ እንደሚሆን ስለሚያውቅ ነው። ለዚህም ነው አልዓዛር እስኪሞት ድረስ የጠበቀው። ኢየሱስ ሆን ብሎ ለእግዚአብሔር ታላቅ ክብርና በሰዎች ላይ ታላቅ ተጽዕኖ እንዲኖረው ፈልጓል። ኢየሱስ በህይወትና በሞት ላይ ስልጣን አለው። ይህ ነው ለእኛ ሊያስተላልፍልን የፈለገው። አንዳንድ ጊዜ እግዚአብሔር አንድን ነገር እንዲያስተካክልልን ወዲያውኑ እንፈልጋለን። ወዲያው ካላደረገልን ደግሞ በእግዚአብሔር ላይ ያለንን እምነት ይላላና እንበሳጫለን። በዚህም ይመስለኛል ዮሐንስ አጽንኦት ሰጥቶ በቁጥር አምስት ላይ ኢየሱስም ማርታንና እህቷን አልዓዛርም ይወድ ነበር ያለው። በቁጥር 35 ላይ ደግሞ ኢየሱስም እንባውን አፈሰሰ ይላል። አንዳንዶች ምክንያቱም አልዓዛርን ከገነት ወደዚህ ወደ ወደቀው ዓለም ስላመጣው ይሆናል ይላሉ። አንዳንዶች እንባውን ያፈሰሰው በስፍራው ያሉ ሰዎች ማዘናቸውን ስላየ ነው ይላሉ። እንባውንም ያፈሰሰበት ምክንያት ስሜታዊ በሆነ ቅጽበት ውስጥ ስለሆነ ነው። ስሜቱንም በዛው ከነበሩ ሰዎች አዘንጋ እያመሳሰለ ነበር። ትንቢተ ኢሳያስ ምዕራፍ 53 ከቁጥር 3 ላይ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። በስፍራውም ሲደርስ ኢየሱስ ቦታው ላሉት ሰዎች ድንጋዩን እንዲያነሱ ትእዛዝ ሰጣቸው። በዛም አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። ቁጥር 44 ላይ ደግሞ ፍቱትና ይሂድ አለ ኢየሱስ። በዚህ መጽሐፍ ውስጥ ትንሣኤና ሕይወት እኔ ነኝ ብሏል። ይህም ከሞት በኋላ ሕይወት እንዳለ እንድንረዳ ነው። እርሱ ከሞት በኋላ ሕይወትና ትንሣኤ ነው። ኢየሱስ ብቻ በሕይወትና በሞት ላይ ሥልጣን አለው።